ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ ያመጣችሁ ብያለሁ። እንግዲህ በዚህ ቻናል ከሁለት ዓመት በላይ ቆይታ አድርገናል። በዚህም ቆይታችን በጣም ብዙ ልጆችን በመላው ዓለም ማስተማር ችለናል። እንግዲህ የአማርኛ ፊደላቶች ሰላሳ ሦስት ሰላሳ አራት ናቸው። እንግዲህ በርካታ ቪዲዮዎችን ሰርቻለሁ ግን ያው ብዙ ጊዜ ቫይራል የሚወጡ አዳዲስ ቪዲዮዎች ስለሆኑ እሱንም በማሰብ ተሳቢ በማድረግ ያው በየጊዜው የአማርኛ ፊደላቶችን እየጻፍኩኝ እያስተማርኳቸው ይገኛለሁ ማለት ነው። እንግዲህ በዛሬ ቪዲዮችን የምንመለከተው ከሀ እስከ የ ያሉትን ፊደላቶች ከነ ቤተሰቦቻቸው እንመለከታለን። ማለትም ከሀ እስከ እነዚህ ወደዚህ ወደ ጎን ያለውንም እናያለን፣ ወደታችም እንቆጥራቸዋለን። ምክንያቱም ዛሬ አንጽፍም፣ ዝም ብለን እንዲሁ እንደዚህ እየቆጠርን ነው የምንማረው ማለት ነው። ወታችሁ ወደ ጎንም እናንባቸዋለን። በቀጣይ እዚህ መጨረሻ ላይ የጻፍኩላችሁ ፊደላቶች አሉ። የደ፣ የጀ፣ የገ፣ የጠ፣ የጨ፣ የበ፣ የዛ ሌሎች ሌሎች ፊደሎች አሉ። ነ ጸ እንትን ማለት ወነች፣ ፀ፣ ፈ፣ ተና ዘ እነዚህ ፊደላቶችን ጨምሮ ይቀርቡናል። በቀጣይ ቪዲዮ እንሰራችኋለን ማለት ነው። ሁሌም እንደምላችሁ ይሄን ፊደላቶችን ከአጠናን በኋላ ቃላቶችን መመስረትም ስለምንቀጥልበት ያው እነዚ ስንት ናቸው? አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ አንድ ፊደላቶችን እዚህ ላይ እንጽፋቸዋለን። ኦልሞስት በዚህ ሊበቃን ይችላል። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ። በቃ በቀጣይ የሚኖረን አንድ በዚህ በኩል ስለሆነ ይሄኛውን ቦርድ ለቃላት ምስረታ እንጠቀመዋለን ማለት ነው እንግዲህ ዛሬ መጀመር እንችላለን። አብራችሁ እየተከታተላችሁ ታነባላችሁ ማለት ነው። እሺ። ሀ ሁ ሂ ሃ ሄ ህ ሆ። እሺ። ለ ሉ ሊ

ተ ቱ ቲ ታ ቴ ት ቶ እንላለን ማለት ነው። እንግዲህ በዚህ ጨርሰናል። አሁን ይሄኛው ንላችሁና እነዚህ ንላችሁና ድጋሜ ደግሞ ወደ ታች እናንባችኋለን ማለት ነው። ኦኬ ቸ ቹ ቺ ቻ

ጆ የ ዩ ይ ያ የ ይ ዮ። እሺ እስከዚህ ካየን፣ አሁን ቦርዱ ስለጠበበ እነዚህ ፊደሎች በቀጣይ የምናያቸው ናቸው እና ከነ ቤተሰብ ሳይሆን የተጻፉት ብቻቸውን አንዳንዶችን ብቻ ነው የጻፍኩላቸው ማለት ነው። ደ ጀ ገ ጠ ጨ ጠ ፀ ፀ ፈ እነዚህ በቀጣይ በሌላ ቪዲዮ ነው የምሰራላችሁ ማለት ነው። እሺ አሁን ምን እናደርጋለን? ወረታችን እንለባቸዋለን ማለት ነው። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ። ድምፅ ታፍኖባችሁ ከሆነ እንደዚህ ባለው ምክንያቱም ማይክ እየተጠቀሙ አይደለም። የስልኩ ነው እየተጠቀሙ ያለሁት። እሺ ሀ ለ ሀ

ብ ት የደገምኳቸው እነዚህ እነዚህ ዋና የሚባሉ የአማርኛ ፊደላቶች ስድስተኛ ፊደሎች ስለሆኑ እነዚህ በደንብ ብየዋቸው በቅርጻቸውም ከሌሎች የተወሰነ ና ወጣ ያለ የቅርጽ ሂደት ስላላቸው ማለት ነው። ሌላኛው የመጨረሻ ፊደሎቻችን ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ ሾ ቆ ቦ ቶ እንላለን ማለት ነው። እሺ አሁን ምን ይቀረናል? እነዚኞቹን ማየት ማለት ነው። ቸ ሀ ነ ኘ አ ከ ኸ ወ አ ዘ

ኦኬ ስድስተኛ ፊደሎች ላይ ደርሰናል። ች ህ ን ኝ እ ክ ኸ ው እ ዝ ዥ ይ እንላለን ማለት ነው። አንድ ይዘት ገምላችሁ ስድስተኛ ፊደሎችን ች ህ ን

ዞ ሮ ዮ እንላለን ማለት ነው። እንግዲህ በዛሬ ትምህርታችን ፊደላቶችን ወደ ጎንም ወደታችን ማየት ትችለናል ማለት ነው። እንግዲህ እናንተ ከእናንተ የሚጠበቀው እነዚህ ፊደላቶች እኔ ጋር ማንበብ እና ቪዲዮን ደጋግማችሁ እያያችሁ ማንበብ ትችላላችሁ እና ደግሞ መጽሐፍ ደብተራችሁ ላይ ጽፋችሁ ማንበብ ያስፈልጋችኋል ማለት ነው። እንግዲህ እነዚህ እነዚኞቹ ፊደላቶች ከጻፉላችሁ በኋላ በቀጣይ ማድረግላችሁ እዚህ ላይ ቃላቶችን እየመሰረትኩኝ አረፍተ ነገሮችን እየመሰረትኩኝ እንድንጽፍ እንድናነብ ማድረግ ነው ማለት ነው። ስለዚህ እናንተ ለቀጣይ የሚሰሩ ቪዲዮዎች እንዳያመልጧችሁ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪ ደግሞ እንደናንተ በጣም በርካታ የሚማሩ ልጆች አሉ፣ ጓደኞች አሉ። ስለዚህ እነሱን ቪዲዮን ኮፒ ታደርጉና የቪዲዮን ሊንክ ማለት ነው ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ለጓደኞቻችሁ በግሩፕ በኢንዲቪዥዋል እንደዚህ በምታወሩበት ሼር አድርጉላቸው። ሌሎችም ተጠቃሚ መሆን ይችላሉ ማለት ነው። በተረፈ ዛሬ ትምህርታችን ይህን ይመስላል። በውስጥ መስመር መማር የሚፈልጉ ልጆች በቴሌግራም፣ በዋትሳፕ እና በኢሞ ስለምናስተምር ስልካችን ከስር ወይም ደግሞ እዚህ ላይ በሚያልፈው ዓለም ደግሞ ከስር ዲስክሪፕሽን ላይ ባለው ሊንክ ተጠቅማችሁ አናግሩን። ትምህርቱን በሳምንት አምስት ቀን በቀን አንዳንድ ሰዓት እየተማራችሁ በጣም ውጤታማ የሚባል እውቀት ትምህርት በአጭር ጊዜ ማግኘት ትችላላችሁ ማለት ነው። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።